ሰውየው እግዚአብሔር ይስጠው። አላውቅም። ነገርኩህ እኮ ሚክም እንዳላይ ቤቴን እንዳታመጧታለች እኮ እየሰማኸኝ ነው። እናቴ ቤቴን እንዳታየዋለች ፍረድ። እኔ አሁን እኔ ላይ እናት ነው አባት ነው ወንድም ነው እያሉ እንደ አብረው የበሉትን ወይ የት እንዳለ ከዛ ስትወጣ እንዲህ ነው እንደ በራ በክንፍ ይሄዳችሁ የተበሩ ነበሩ ጊፍተሮቹ አይደለም አይደሉም፣ እንዴ ያቺ ውሽ ውርዬ ሪ የሚሏት ያቺ ሀቢባም የሚሏት ማስታወቂያ የሚሰሩት እነሱ ውሽም፣ ፀጉር ማስታወቂያ የምሰራ እሱ ስትናገራሷ ማለት ነው። ያቺም ሀቢባን ያላቀትም እንዲሰርች የምትለው ለማን ነው የምታታሉሉት? ይልቅ የሰው ገንዘብ እንዲህ እያሉ ከሚያደነጋግሯቸው ያዟቸውና እሷን ያምጧት ልጅ። እኔ ልንገር ከዚህ በኋላ የኢትዮጵያ ሕዝብ ከራሴና ከልጆች ይውረድ። ይሄ እኔ ነኝ፣ እዚህ ጋር በጥይት ይመጣለኝ፣ ለሀቅ ለሀቅ አሁን ወደፊት ያመጣሁት እዚህ መጥተው ለሚዲያ መናገር የፈለጉበት ምክንያት እሷ የምትበድላቸው ልጆች ልጆች ይብለ ቢሆኑስ ብለው አስበው እንደ ልቦት ገንግጦ ነው ወይስ ከሷ ጋር የነበረበትን ግጭት ጥቅስ ለማውጣት ንዴት ማውጣት? አትበል የሰራችው ስራ ስሩ ነው። ንዴት የነበረኝ ማውጣት እኮ ድሮ ድሮ ይሄናንተ የህዝብ ገንዘብ ሳትዘርፉ እኮ እኔን የሰራችሁኝ ብናገር ባሬ ነኝ እናገር ይህን ታደርጋለች ብያሷል። የምን እንዴት ነው ንዴት ማወጣ? አሁን የሰው ገንዘብ የበላችው ነው። የምን እንዴት ማውጣት ነው? ይህን እኮ መጠየቃት ትችይለም፣ ማስተውል እንጂ ልጄ የተማርካት ቀብራኝ አለች። ከሞትኩ ብዙ ጊዜ ነ የምን ንዴት ነው? ቀብራኝ አለች ሆ እናት የልኝ የም ነው የምትለው? እናት እንትና፣ ምናልባት በዚህ አጋጣሚ ሆኖ እንግዲህ ያው ሚኪን በደንብ ያቁታል፣ ቤትኛም ይሆን ነበረ እና በዚህ አጋጣሚ ያን ሚኪ በስልክ ነው እና በፎቶ ነው ልጆች ግን ልጅና የልጅ ሚስት ሂደው ግን አይተውታል። እንዳም ሰራተኞቹ ደብቀው እንዳይታይ ብለው ደብቀው ምክችን ሲያስ ዝጉ ስልኮትን ይዝጉት፣ ይረብሾታል ስልኮትን ይዝጉ። ደበረች። የተከራዩቹ አላውቅም። እናት የታ እንዳታሳዩ ብላለች። እኔ እኮ አላውቅም፣ ቤቷ ታውቃለች ሚል ነገር እሺ ሚኪና ሚኪና ሚኪ እናትዬ ሚኪና ሀቢባ ጓደኛሞች እንደሆኑ ያውቃሉ። ከሀቢባ ጋር በቲክቶክ ነው እ ታቃቸዋለሁ በአሁን ሲያወሩ ሲሆኑ ሲወነጃጀሉ ነው እንጂ አላቃቸውም። ሲመሀሌት ከሚኪ ጋር ግንኙ ማህሌት ከሀቢባ ጋር ግንኙነት እንዳላት ያቃሉ? አያውቁም። አላቅም። ሚኪ ሚኪ ማስታወቂያ ጠርቶኝ ነው ስትል ሀቢባ፣ እናንተ እንደምታወሩት ነው ያየሁት። በዚህ ነይ ብሎ እሱን አይቼ እኮ ነው የመጣሁት። እና ማስታወቂያ መስራቷን ለሀቢባ ለማህሌት በምን አወቁ? ለሀቢማ ሚኪ ተናገረ አይደል እንዴ? እሷ በዚህ በቲክቶክ ነው ተናገረው አይደል እንዴ? በቲክቶክ አንተ እኔን የወሰድከኝ ፊቱ አላውቅም፣ እኔ ማስታወቂያ ስራ ብላኝ ነው እንጂ አላውቅም፣ እየተባሉ ሲወነጃጀሉ አላየ። እኔ ጆሮዬ ይሰማል፣ አይኒያያል። አየኋታ አጭር መሆኗን እዛ ነኝ፣ አየኋት ያቸው ውሼ እናት ወር እየምትሆነው እዛ ነው የምትሆነው አይደለ? እህቴ ናት፣ ደጋፊ ናት። እንዲ ነው የምሰጠኝ ጊፍቴራ ነሰጠ። በዚህ ላይ ያቸው አላውቃቸው አያቆኝም። ልጅ አው ውሼ የምትባለውም ከቀደም ብላ የኖረችበትን ስትናገር በቲክታክ ሰምቻታለውኝ እና በፊት የኖሩበትን የነበረውን ዲፕሊት አውቃለች እና ስለ እሷ የሚያውቁት ነገር አለ ውሽ የምትባል አው አላውቅም ነኝ በዚህ ነው እንደ እናንተ አይቸኮነ ልናገር የመጣሁት። ለእኔ ማን ነገረኝና፣ ተደብቋል እኮ እናንተ ሰዎች እንዳልናገር። ሀቁ እኮ ተደብቋል እንጂ ሚኪ ታዲያ ብር ሲሰጠኝ በስልክ ያደለ የደወለልኝ፣ ደውሎ ማዘር ልጆት እንዲ እንዲ አድርጋለች፣ ለምን አላለኝም ለምን አላለኝም። በስልክ ነው የሰጠኝ እንጂ መልክ ያላየሁም። አሁን ነው መልክ የሚያየው ሚኪ ራሱ እሺ እናት አሁን አንድ ወደኋላ ልመደስ ልመለስ ና አሁን ከፍርኦል ጋር ያናችሁን ስን በደንብ ግልጽ አላደረጉልኝም። እና ፍርኦል እሱን በምን ምክንያት ነው ከእኔ ምናልባት እንደው ልቤ ተሳስቶ ሊሆን ይችላል ከእንትና ጋር ከማህሌት ጋር ግንኙነት እርሶ ችግር ላይ እንዳሉ ምናልባት ነግሯት ነው ይሆናል ብለው ያስባሉ? ለእርሶ ገንዘብ የተላከው ሰርተና ርቀን ማረቃም ቪዲዮ ሰርተን ነው። እዚ ማረቃም ቪዲዮ ሰርተን ነው። በኋላ መረቃችሁት የስ ከተሰጠችሁት አይደለም። ሳይሰጠን ቪዲዮውን ያው ተልኮለት አለ። መብረቁ እንዴ ማረቅ ነው። እኛ ምር ስጠን አለን። መረቅ ነው። ለሰው የሚያደርጉ አርካ ይሁን ያለው በቃ ምርቃቱ አለ። እኛ ስጠን ችግረኛንም አላለም። ይሄ መላስ ይታጠፋል። እና እንዲሁ ነው እንዲሁ ለሚኪ ከሚኪ ጋር ይተዋወቁ እና ለሚኪ ሥራውን በቲክቶክ በተለያየ ነገር ሰዎች ቲክቶክ ላይ ምርቃት ይመርቁና ቪዲዮ ይለቃሉ። ሀምሳ ሀምሳ ሺህ ሽብር ሲልክላቸው አርባ ሺህ ብሮ ሰጣቸው ማለት ነው። አሁን ተግባባል ፍራውን የሚያውቁት በሚባለው ከዛ ለሰው ወርካያር ግብራን ብሎ አድርገው ቪዲዮ ቲክቶክ ላይ ፍራውል ቲክቶክ ያየ እና በሚኪ አማካኝነት መቶ ሺህ ብር ይልክላቸዋል። ሚኪ ስልሳ ሺህ ብር ወስዶ አርባ ሺህ ብሮ ይሰጣቸዋል። እንደዚህ ቪዲዮ ሰጠ፣ ሀያ ሀያ ሺህ ብር ወይ ጉድ! ይኸውልህ

ሚኪ ፎሮን ሚኪ ሚኪ ከእርስዎ ጋር እንደሚተዋወቅ በምን አወቀ? እኛ ማረቃን እኮ ነው። ከሚኪ ጋር እንደሚተዋወቁ ፎሮን እንዴት አወቀ? ከታወቀ ማንተ ልጅ እያደመጥገኝ ነው ልጄ፣ መጭ ይ እርሶ አቁሚ። ፎሮል ለሚኪ ለእርሶ ገንዘቡን እንዲሰጥ እርስዎ ግንኙነት እንዳለው ሚኪ ፎሮል በምን አወቀ? እና ለእርስዎ አማካኝነት ገንዘቡን ሊደርሶች አለ መርቃን ደርሶት ይሆናል ብዬ ነው ያሰብኩት። የምናውቃለሁ እንግዲህ መርቃን ነው። እኛ ሰጠን እንዳሃንን አላልነው ቃሉ ወይ አንድ ቪዲዮ ላይ መርቃን በሚኪ በኩል እንዴት ሊደርሶ ቻለ ብዬ ነው እኔ አላውቅም። ሚኪ እሱ ከናና እኮ ይሆናል እንዴ። እኔ አላውቅም። እኔ አላውቅም። ልጄ፣ የማን በሚኪ እንደደረሰ አላውቅም አላውቅም። እንደውም ከተሰጠን በኋላ ደግሞ እኛ እግዚአብሔር ይስጥህ። እኛ ሰጠን አላልንም፣ ግን ከሰጠህን እግዚአብሔር ይስጥህ። ለህዝብ ለምንሰጠው ነው እኛ የመረቅንህ፣ እድሜ እንዲኖርህ ብለን። ደግሞ ሁለተኛው መረቅ ነው ነው እስከ ዳሩ የምጠይቀዋለህ። አዎ። የመጀመሪያው ነገር እንግዲህ ይሄ አሁን እሳቸው ሲናገሩ የነበሩትን እንዳደመጥኩት ፍላወር በጎ አድራጎት ስራውን አይተን ለድሃዎች ሲደርስ ተመልክተን በዛ መሰረት ምርቃት መረቅ ነው፣ ምርቃት ከመረቅነው በኋላ ለሶስታችን ደግሞ እንደዚሁ ብር ልኮላችኋል ብሎ ሚኪ 220ሺ ብር እንዲደርሰን አደረገ። ነው የእሳቸው ሀሳብ እንጂ ፍላወርን በቀጥታ የሚያውቁት ሆነ ሳይሆን በምርቃቱ ለበጎ ስራው ስለመረቁት ያንን ቪዲዮ ተመልክቶ ለዛ ግብረ መልስ ቴንኪው የማለት ነው እንጂ መጠየቅ ነገር አይደለም ብለዋል። ዞሮ ዞሮ ግን እኔ አሁን መጠየቅ የምፈልገው አንድ ነገር እናታችን፣ ምንድነው እንግዲህ በተከሰተው ክስተት ላይ እርሶ ማናገር ችለዋል ወይ ልጆትን? ከዚህ በኋላ እንደዚህ አይነት ነገር ተነስቷል። ስለተነሳው ነገር መልስ መስጠት አለብሽ። ስማችን መነሳት የለበትም፣ የአንቺም ስም መነሳት የለበትም፣ የልጆችሽም የእኛም ብለው አካል ወይ ማዘር። የት አግኝቻት በምን ንገረኝ እስኪ፣ ልጄ በምን የት አግኝቻት? የት አግኝቻት? እዚሁ ናት ቤት የለናት። ያታሳዩ የምትለው የት አግኝቻት ነው የምጠይቃት ልጄ የት አግኝቼ ነገሩ አዳር ሰው ላያቸው ላይ ከወጣ በኋላ እኮ ነው እዚ ጋር የመጡት፣ ለራሳቸው ለመሸፈን ለመንጫጫ። ማነግሮኝ የት አግኝቻት? እሷ ስመደውልላት የቱኝ ምን ወዴት ንገርኝ እስኪ። ይሄ ኮ ታክቲክ ይሄ ኮ ይውል ቀልድ እንዳይመስል። ሴትዮዋ ልጆቻቸው ልጃቸው ሞተና ልጄ ልጃቸው ሞተ ጠይቆታ ጠቅላላ አረፊቷ ነው ልጆቸው መከራቸው አይተው የቀበሩት ሲሞት፣ ኮፍያ ኮፍያ ነው ጥቁር አድርገው መጡ። እናንተ ማትረቡ ልጅን መዘነጭ አረጋችሁት ተብሎ ከቤት አባረሩት አባረሯቸው። አዘንተኞቹ እንደዚህ ነው ያደርጉት። እነዚህ እንዳይነቁ ወደ ሰው ላይ መሽከርከር ይልቅ ሰዎቹን ያዙና የሰው ሀቅ መልሱ። ልጆች የሰው ሀቅ መልሱ። ያዟት አብረው ያዙ። እነዚህ የአንቀውን የሚያጭበረበሩት እየተደጋግከጉፍ እየተመሳጣጠሩ እኛ ኮ ብዙ ዘመን አልፈን እንደዚህ ይደርሰናል። ምን ነው ምን ነው? ይህ ኮ ይታጠፋል። ይህ ፉከራ አይደለም። ይህን ማን ልጅ የማን ልጅ እያሉ እዚህ ጋር ደረሰ። ፉከራ ያስፈልግ፣ ይልቅ የሚያውቀው ካለ ያውጣ፣ ወይ ራሱ ያውጣ፣ ወይ የሚያውቀው ካለ ያጋለጥ። እንዴት ሄደች? ክንፍ አውጥታ ነው ሄደችው? በራ ነው ሄደችው? የሁሉ ቤተሰብ ይዛ ቲይ ለእግዚአብሔር አሶጋ ስርጅ ይ ነገር የምጠይቅ ነገር አለ መሰለኝ ቅደም ልጠይቅ ብለሽ ነበር። ብርክተ እ እኔ አመሰግናለሁ። ማዘር ደህና ዋሉ። እግዚአብሔር ይመስገን። ልጄ ደህና ነሽ? ደህና ነኝ፣ እግዚአብሔር ይመስገን። መብረቅ ሆነ ይሰማል። ማዘር ኔትወርክ ነው መሰለኝ የያዛቸው እኔ ብዙ ነገር አልጠይቁትም ያው የወለደ ያውቀዋል ብለዋልና ብዙ ጊዜ የልጆች መከራ ለእናት ነው የሚታርፈው። ይሄን አውቃለሁ ማዘር እና አይዞት መብራህ ነፃ ታውጣውት እርሶልም እና የእኔ ግን ሁለት ጥያቄ ብቻ ግራ አይገቡኝ ስላሉ እነሱን ልጠይቁት ነው እሺ፣ ሁለት ጥያቄዎች አሱንም ቀለል ያለ ጥያቄ ልጠይቁት። ሚኪ እርሶ በአካል አላቀውም ብለዋልና ሚኪ መሀል ቤት ነው። እሺ ሚኪ ማህሌት ቤት ሄዶ የነበረው መቼ ነው? ማለት ሚኪ ማህሌት ቤት ኢትዮጵያ፣ አዲስ አበባ እሷ ቤት ነበረ። እዛ ሄዶ ልጆች አይተውታል ብለዋል እና እዛ ሚኪ ጋር ሄዶ እሱስ አገናኝ ያለሽማ መቼ አገኛኝሻለሁ፣ ያየችው ያው አነጋግሪያት፣ ንገሪያት፣ ንገሪያት፣ ንገሪያት እውነቱን ጫፍ ላይ ሳላቱ ለምን? ጥያቄ ብቻ ሚኪን በአካል አግኝተሽው ታውቂያለሽ? የት ነበር ያገኘሽው? መቼ? ጥምቀት ዋዜማ አዲስ አበባ ነው። ጥምቀት ዋዜማ እኮ ሚኪ ጎንደር ነበር ከነዲያሹ ጋር አዎ ግን የጥምቀቱ አዜማ አዜማና የጥምቀት ዕለት የዕለት ሁለት ሚኪ ቀጥታ ከነለ ያሾታ ላይ ነው። በዚ አካባቢ እሺ። ያ ያገኘሹ እዛው ማህሌት ቤት ነበረ። የማህሌት ልጅ አንደኛው የመጀመሪያ ልጅ አሟት እኔ ቤት ነበረች። እዚህ ቤት ቤት። እሺ። አሟት እኔ ጋር ነበረች። ከዛ እሷ መጥቼ አለው ስትል ወደ ቤቷ አሰርኩኝ እኔ ልጅቷን እጂ ሲሄድ ሚኪ ነበረ ቤት አንኳክተን ለሌና ባለ ቤት ስንገባ እንግዳ አላ ልጅ ሰራተኛዋ። ከዛ ማን ምረመና እኔ ወዲ ናበይ ነበር ወደ ባኞ ቤት ገባሁኝ። ከዛ እኔም ስወጣ ፊት ይቅርታ ጋር ሚኪም ከዛ በፊት ታውቂው ነበረ አላቁ። ሚኪም ሚኪ ፊት አውራሪ መሆኑ። ታዲያ እንዴት አወቅሽ? ከዛ በፊት ካላወቅሽ ሚኪም ማህሌት ቤት ስታገኝ እንዴት አወቅሽ? ይሰማሻል ይሰማኛል ሚኪ ከዛ በፊት እስቲ ፊት አውራሪ ይሁን ሚኪ ማንንም ሳላውቅ፣ ኦኬ ሚኪ ፊት አውራሪ ነኛለሽ እሺ ነሽ። ወደ ቤቱ ወደ ወደ ሊወጣ ሲል እኔም ስወጣ ተገናኘን። ሰላም አለኝ። ሚኪ ፊት አውራሪ ይባላልና አለኝ። ከዛ አላውቅም። ከዛ አታውቀኝም እንደዚህ ቲክቶክ ላይ ፍራውል መልዕክተኛ ነኝ ምናምን ሲል፣ አይ አላውቅህም አልኩት። ከዛም ሄዳ አንዴ የፍራውል መልእክተኛ ነኝ ሊሊሽ የቻለው ስለ ፍራውል አንስተሽበት ነው። ከመሬት ተነስቶ ሚኪ ራሱ ሲያስተዋውቀች የፍራውል መልእክተኛ ነኝ አለሽ። አናቁ ሚኪ ምናምን ሲለኝ ፊታ ወራሪ አለኝ። መጀመሪያ ይቅርታ፣ አላውቅም አልኩኝ። እንደገና ሚኪ ነኝ አለ፣ አላውቅም አልኩኝ። ከዛ የፍራውል መልእክተኛ ነኝ አለኝ። ከዛም ሰላሙንም ወደ ቤቱ ሄዳ አጋጣሚ ማዘር እኔ ቤት መታ ነበር ቡና አፍልቼ ፍራኦን ትሽል ቲክቶክ ላይ እኔ የተባረከ ልጅ ነው ምናምን ስትል ለምን ቪዲዮ አልሰራም? ቲክቶክ ላይ እኔ ላይ በእኔ ቲክቶክ ላይ ነው የፈሰጥኩት እንደሆነ እኮ ከዛ የፈሰጥኩትን ከዛ ማሂን ማታ ላይ አሳይዋት። ቪዲዮውን ቪዲዮውን ሳሳያት እንደዚህ እንደዚህ በቃ ለሚኪ ይላክለት አለች። የሳቀች እንዲሁም ያስቀል ተወራሪ ሁና የሆነ ነገር የምታወራው ነገር አለ። የሆነ ራኦንዬ ነው የምታስቀው ነገር እየሳቀች ይህ ብላ ላከች ለሚኪ። ሚኪ ደግሞ እነሱ ነፍራኦን ላይ ላከው። ነፍራኦን ከተላከ በኋላ እኔ በጥምቀት ማዜማ ነው በዛን ጊዜ ደቡ ላይ ነገረችኝ። ወይለን እና የበጀት መዝጊያ ስለሆነ የበጀት መዝጊያ ስለሆነ ሀምሳ ሀምሳ ሺህ ብር ይሰጣቸዋል። ሰዎቹን ቪዲዮ የሰራሻቸውን ሰዎቹ ቤትሽ ይጠብቁ ጥራቸው ተብሎ እንዲሁም ተርቼ ቤቴ ውስጥ ነው ስንጠብቅ ፍራኦል ተኝቷል ምናምን እያለ ከዛም፣ በዛን ጊዜ ነው። ከዛም በሶስተኛ ቀን ማለት ያቀር ነው ሀያ ሀያ ሺህ ብር ይገ ሰዎቹ እንዲሁም እኔ የበላሁ መስሏችኋል። ሰዎቹ ግራ የገባኝ ነገር ግራ የገባኝ ነገር እና አንቺ በሰዓቱ እሱ ራሱ ሚኪ ነው እንጂ እኔ ሚኪ ፊታውራሪ ነኝ ምናምን ብሎ ይጠይቀሽ ግን ቅድም የጎንደር ለታ ነበር ያላችሁትና ማዘርም ሲሉ የጎንደር ለታ የጎንደር ለት ደሞ ብር ዝጉት፣ ዝጉት፣ ስልካችሁ ዝጉት፣ ስልኩን ዝጉት። አይመልሱ የሚያደነጋግሩ ሰዎች ናቸው። የሚደውልላቸው እየሰሙ ነው ላይፍ እየተከታተሉ። ይሄ እሺ። እና ደግሞ እንትን ቅድም ማዘር እንትን ፊራ ሀምሳ ሀምሳ ሺህ ብር ልኮ ለእናንተ ሀያ ሀያ ሺህ ብር መድረሱን ከፊራ ጠይቃችኋል ወይስ ሚኪ ሀምሳ ሺህ ብር ነው የተላከላችሁ ብሎ ነግሯችሁ ነው? ማሀሌት ናት የነገረችን። ሰዎቹን ቪዲዮ ሰራሁ። ቆይ ማሬ፣ ማሀሌት እንጂ ሚኪ አይደለም ማለት ነው የተናገረው? ሀምሳ ሺ ብር ብሎ የነገራችሁ የነገረቻችሁ ማሀሌት ናት እንጂ ሚኪ አይደለም። አይደለም ሚኪ ነው።

መኪናዊ ነገርኛ ማሽኝ ምን እኮ፣ ታዲያ እንዴት ነው? አስተካካይ ነገር እዚህ ላይ እንዳይወናበድ። ለምን አይወናበድም? ትክክል። እናንተ ነፃ እንድትወጡ ነው። አሁን እኮ እናንተ ምንም ከዚህ ነገር ላይ የላችሁ የተነካካችሁበት ነገር እንደሌላችሁ እያየን ነው። ግን ዋናው ነገር እናንተ ያየ ትክክለኛ የሚደበቅ ነገር አይደለም። ወረደ። የተሰረቀ ነገር አለ የተበላ ነገር አለ። ስለዚህ እኔ እናንተ የሆነውን ነገር ምንም የምደብቁት ነገር የለም። ስለዚህ በደበቃችሁ የሆነ ነገር ለመሸፈን በተደረገ ቁጥር የሆነ ነገር እንዳላችሁበት ሊታወቅ ስለሚችል ግልጽ ያለውን ነገር ንገሯት። ቅድም ያስታችኋል። አንቺ ለእኔ ሚኪ ነው ሀምሳ ሀምሳ ብር ይሰጣችሁ

አንቺ ደግሞ የምትይው ሚኪን አገኘነውና ቪዲዮ ሰጠነውና ለማን ስሙ ልቆ ከዛ በኋላ ነው ብሬ ተላከውን የምትይው። አሁን እኛ እናንተን አይደለም ጥያቄ እየጠየቅን ነው ያለው፣ እሷ ሚኪና ማህሌት አንተዋወቅም የሚል ነገር ስላመጡ ነው የሚሉ ጥያቄም። ሳትፈሩ ሳትደነግጡ የምታውቁትን ነገር ንገሩ። ይሄ ወደ እናንተም ወደ ማዘርም የሚመጣ ነገር አይደለም።